አባት ሲሆኑ የሙጥጥ የጎይታ ኩየ የመጀመሪያ ወንድ ልጅ ነበሩ። ከእስልምና በፊት ወጃተ ተብለው ይጠሩ ነበር። በቦዥ ወይም መብረቅ አምልኮ የጎይታ ኩየ ስነ ስርዓት፣ የጎይታ ኩየ የመጀመሪያ ወንድ ልጅ ቀጣዩ ጎይታ ኩየ ሆኖ ይሾማል። ጎይታኩዬ ብሎ ማለት የሰባት ቤት ጉራጌ በአጠቃላይ ማለት ይቻላል፣ ያለምንም የነበረ የቦዣ አምልኮ ዋና ተጠሪ ሲሆኑ ከንጉስም በላይ የተከበሩ የሚፈሩ፣ ሰባት ቤት ጉራጌ ሁሉ የሚገብርላቸው መሪዎች ነበሩ። በዚህ መሰረት ሰይድ ኢብራሂም ወጃተ የሚቀጥለው ጎይታኩ የመሆን ነበረባቸው። ይሁንና እሳቸው ገና ከሶብይነት ጀምሮ አላህ በቀልባቸው ኑረ ለኢማን አኑሮላቸው ነበር። የኑፓአር በዓል እና ሌሎችም የቦዥ መብረቅ ሃይማኖታዊ እርድ በተደረገ ወቅት ሁሉ የእናታቸውን ጡት አይጠቡም ነበር። በኋላም ከአባታቸው ሀብት አልፈልግም ብለው ምንም አይነት ንብረት ከቤተሰባቸው አልወሰዱም። ንቅየ ጎይታ ኩየ፣ የሙጥጥ ጎይታ ኩየ አባት የሰይድ ኢብራሂም ደግሞ አያት ማለት ነው። ከልጆቼ ውስጥ አንድ የእኛን ሃይማኖት የሚክድ ልጅ ይመጣል ብለው ተናግረው ነበር። ሰይድ ኢብራሂም እርድ በተደረገ ወቅት የእናታቸውን ጡት በተደጋጋሚ አልጠባም ማለታቸው አባታቸው ሲያዩ፣ አባቴ ሃይማኖታችንን የሚክድ ልጅ ይመጣል ብሎ ያሉት ይህ ልጅ ሳይሆን አይቀርም ይሉ ነበር። የሰይድ ኢብራሂም እናት ደግሞ አይ ካንቱ ዘር እንኳን እንዲህ አይነት ልጅ አይወለድም፣ አይዟችሁ እያሉ ያረጓጓቸው ነበር። ትንሽ ከፍ ብለው ነብሳቸውን እንዳወቁም ማንም ዳዕዋ ሳያደርግላቸው ወደ ቆነት ሼህ ኢማም አረብ ሄደው እስልምናን ተቀበሉ። የቆነት ሼህ ኢማም አረብ በደንብ የሚታወቁ ትልቅ ሼክና አህለል በይት ነበሩ። የቆነት ሼክ ለሰይድ ኢብራሂም ወጃተ እስልምናን እንዴት ተቀበላችሁ? ቤታችሁ ውስጥ ምንም አላጣችሁም፣ ቅቤው፣ ማሩ፣ ስጋው ሁሉ ነገር ሙሉ ነው ብለው ሲጠይቋቸው እሳቸው መልሰው ለቆነት ሼክ እርሶስ እንዴት ሰለሙ? በማለት አላህ ለፈለገው በፈለገው መልኩ ሂዳያ እንደሚሰጥ አመላከቱ። ያኔ የቆነት ሼህ እንዲህ አሏቸው፣ ነቢዩላህ ኢብራሂም አለይህ ሰላቱ ወሰላም ከጣዖት አምላኪ ቤተሰብ ነበር የወጡት አንተም ከቦዥ አምላኪ ቤተሰብ ወጥተህ እስልምናን ስለተቀበልክ ኢብራሂም ብለንሃል፣ ብለው ስማቸውን ኢብራሂም አሏቸው። በዛን ወቅት ቻሃ ላይ የነበሩ ኢማም ጆሐሪ የሚባሉ በጣም ታላቅ ሰው ነበሩ። የጐይታኩዬ ልጅ ሰለመ የሚባል ነገር ሲሰሙ ራሴ ጎይ ታኩዬን ለምን አልጠይቃቸውም ብለው ተነስተው ጎይ ታኩዬ ጋር ሄዱ። ጎይ ታኩዬ ለኢማም ጆሃር አንተማ ከድተህን የለም ወይ ብለው አሏቸው። እሳቸውም እኔ ሰው ከድቼ አላውቅም ብለው ይሏቸዋል። ዛሬ እንዴት መጣህ ብለው ጎይታኩ የጠየቋቸው፣ የእርሶ ልጅ ሰለመ የሚባል ነገር ሰምቼ እሱን ልጠይቆት ነው የመጣሁት ብለው ይሏቸዋል። እዛው እንዳሉም ሰይድ ኢብራሂምን ከእርሶ ጋር ቆይተ አለኝ ብለው ይሏቸውና እንዴት ይህንን ሁሉ ምቾት ሀብት ትታችሁ እንዴት ሰለማችሁ፣ ብለው የቆነት ሼህ እንዴት እንደሰለሙ እንደጠየቋቸው ሁሉ ኢማም ጆሃርም ጠየቋቸው። ሰይድ ኢብራሂምም ልክ ለቆነት ሼህ እንደመለሱላቸው ለኢማም ጆሃርም እርሶስ እንዴት ሰለሙ? ድሓ ብቻ የሚሰልም ቢሆን ኖሮ በእርሶ ስር ያሉ ድሓዎች ይሰልሙ ነበር ብለው መለሱላቸው። ያኔ ኢማም ጆሃር አሁን የጀመርከውን ቁርዓን ጨርስ፣ እድሜህ ለትዳር ሲደርስ ልጄን አስያን ሰጥቼሃለሁ፣ ና አባትህ ፊት ኒካ ልሰርልህ ብለው የዛኔውኑ የቁባ አባን እናትን እመት አስያን ኒካህ አሰሩላቸው። ሰይዲ ሰይዲ እብራሂም በዲናቸው በጣም ጠንካራ ነበሩ። በቀን ዝሁር፣ ዐሥርና መግሪብ ከኢናን ጋር ቈነት ለጀማዓ ይመላለሱ ነበር። ከኢናን ጋራ ቆነት ከሁለት ሰዓት በላይ የሚያስኬድ አድካሚ መንገድ ነው። አላህ ብርታቱን እና የጊዜ በረካውን ሰጥቷቸው እንጂ በሰውኛ የሚቻል አይደለም። እሳቸው ለሰላት እየተመላለሱበት መንገድ ከኢናን ጋራ ቆነት ድረስ የእግር መንገድ ምልክት አውጥቶ እንደነበር በታሪክ አዋቂዎች ይነገራል። እዛው ኢናን ጋራ አንድ ሰው ዳዕዋ አድርገው አስልመው፣ ሰላተል ፈጅር እሱ ቤት ድረስ በመሄድ ለሰላት ቀስቅሳውት እቤት ደጃ አፍ ሰላተል ጀማዓስ ሰግደው ወደ ቤታቸው ይመለሱ ነበር። ለሰላተል ጀማዓ የሰጡት ክብደት አጂብ ነው፣ ትልቅነታቸውን ያሳብቃል። በዚህ ሁኔታ ብዙ ካለፈ በኋላ ከዕለታት አንድ ቀን እንደተለመደው ሰላተል ፈጅር ሊሰግዱ ሰውየው ቤት ሄደው ሲቀሰቅሱት ሰውየው እስልምናን ከድተው ነበር ያደረውና ዛሬ ሰላት አለ ብላችሁ ነውን? በማለት የቤቱንም በር ሳይከፍት ከውስጥ ሆኖ መለሰላቸው። ያኔ ነገሩ ገባቸው። ከዳህን? ብለው ጠየቁት። እሱም መክዳቱን አሳወቃቸው። ያኔ ተቆጡና ሰላት ሁሌም ይኖራል፣ አንተ አትኖር ብለው አሉትና እዛው ደጃፉ ፈጅር ሰላታቸውን ሰግደው ወደ ቤታቸው ተመለሱ። ሰውየው በማግስቱ ከአልጋውም አልተነሳም። እድሜያቸው ለትዳር እንደደረሰም እዛው ኢናንጋራ ላይ ከእሜት አሲያ ጋር ቤተሰብ መሰረቱ፣ ልጆችንም ወለዱ። ሕይወታቸውን ሙሉ በኢባዳ ቆነት በመመላለስ አሳለፉ። ቆነት ላይ አንድ ቶባ በሽር የሚባል በእሳቸውም ሰበብ መስለሙ የሚነገርለት አንድ ሷሒባቸው ነበር። ለሱም እንዲህ በማለት አደራ አሉት። እኔ አንድ ነገር ብሆን ልጄን የቁባ አባን አንተ ጋር አምጣው። ቤተሰቦቼ ጋር በፍጹም እንዳይሆን፣ አንድ ነገር እንዳያደርጉብኝ እሰጋለሁ። ታናናሾቹ እዛው ቢሆንም ችግር የለውም መንገድ ቢስቱም በኋላ ሱ ያጧህራቸዋል ብለው አደራ የቁባ አባ የሰይድ ኢብራሂም የመጀመሪያ ወንድ ልጅ ስለነበሩ በደንቡ መሰረት ከሰይድ ኢብራሂም በኋላ ጎይታ ኩያ የሚሆኑት እሳቸው ነበሩ። ምናልባት ከዚህም የተነሳ ይሆናል ጭንቀታቸው ያሉትም አልቀረም። እሳቸው እዝዛው ኢናንጋራ ላይ አገር ቀየሩ።